ሚያዚያ 14 ቀን 1983 ብሔራዊ ሸንጎ ተሰበሰበ። በደርግ የሬሳ ሳጥን ላይ የመጨረሻው ሚስማር የተመታው በዚያን ዕለት ነበር ለማለት ይቻላል። አለዚያ ግን የደርግ መንግስት ፍጻሜ በህዝብ ዘንድ የታወቅና ከህዝብ ጋር ፍጹም የሆነ መራራቅ የተፈጠረ ቀደም ብሎ ነበር። እስከናካቴውም ለአመታት መቀራረብ አለ ለማለትም አያስደፍርም። የገጠሩ ገበሬ እንኳን ግብር ግብር ይላል ገንዘብ ሚኒስቴር ለወደቀ መንግስት ላልረጋ ምድር እያለ በግልጽ የሚያንጎራጉሩበት ሁኔታ ነበር። ወቅቱ የመንግስት ካድሬዎች ተቀባይነት ያጡበት፣ እንዲያውም በገበሬው እርምጃ እየተወሰደባቸው የነበረበት በሰፈራ በመንደር ምስረታ በእርሻ ሰብል በኢኮኖሚ ቀውስ በጦርነትና በመሳሰሉት ምክንያቶች በተለይም በገጠሪቱ ኢትዮጵያ ሲብላላ የቆየው ቅራኔ እያየለ የመጣበት ወቅት ነበር። ወቅቱ የኢህአዴግ መንግስት ከጎጃም በኋላ ወንደጋን የተቆጣጠረበት ነበር። መንግስቱ ኃይለማርያም አብዮቱ የታመመ እንጂ የሞተ አይመስለውም አይባልም። ምክንያቱም በዚያ ሀገር ለመኖር ያለው እድል ያለጠለት መሆኑን በመገመት አዲስ ህይወት የሚመራበት ሁኔታ ሲያዘጋጅ ነበር። ከቶንም አዲስ አበባ ውስጥ ብዙዎቹ ምሁራን የመንግስቱ ኃይለማርያም ሄሊኮፕተር እንደሆነች የሞቅ ስለሆነ እኛ ለሌላ አበሳና መከራ መዘጋጀት አለብን እያሉ ምጸታዊ ትንቢት ጤጥ አል የሚያደርጉበት ነበር። ብዙዎቹ ባለስልጣኖች በተለይም የፖሊስ ቢሮ አባላትና ሚኒስትሮች አልፎ አልፎ ቤተሰባቸውን ወደ አውሮፓና ወደ አሜሪካ በጥድፍ ያልከዋል። ከአሜሪካና ከእንግሊዝ ኤምባሲዎች ጋር ያልተለመደ ወዳጅነት ተፈጥሯል። የተስፋ መቁረጥ ይሆን ወይ የግድ የለሽነት አይታወቅም። ከሚኒስትሮች መካከል አንዳንዶቹ እየተጠራሩ አስረሾቹ ማለት አብዝተዋል። በአስር ሺህ ብር ከነጋዴዎች ጋር ቁማር የሚጫወቱ ነበሩ። ባለቡና ቤቶች የጉቦ አቀባዮች ቆነጃጅት እያዘጋጁ የሚቆዩባቸው ዝጉብኞች በአስመራም ሴክሬቶች በስተዋል። በ1966 አብዮት መባቻ ወቅት የቀዳማዊ ኃይለስላሴ ሚኒስትሮችን አስረሽቹና ህዝቡን ጨርሶ መናቅና መራቅ ሁኔታ የሚያስታውስ ወቅት መስሏል። አንድ አይነት የለውጥ ዝናብ ለመዝነብ ሰማያት የተንጠረዙ መሆኑን ይህ ሁሉ የሚጠቁም ነው። መንግስትም እንደሰው እድሜ ያለው ስለሆነ የወቅቱ መንግስት ያለ ሙሾ፣ ያለ ሰሊስት ሊያልፍ መቃረቡን ለመወቅ ወፍ መጠየቅ አስፈላጊ አልነበረም። ባይሆን የሚመጣውን መንግስትና የሚሄደውን እያስተላሰሉ ከብረት ምጣዱ ወደ ረመጡ መውረድ ይመጣ ይሆን እያሉ መተከዝ አልቀረም። አሁን ያነበብኩላችሁ አጥፍቶ መጥፋት ከተሰኘው ከሙሉ ጌታ ሉሌ መጽሐፍ ነው። ይህ መጽሐፍ በወቅቱ በደርግ ጊዜ የነበረውን አጠቃላይ ሁኔታ በሙሉ ጌታ አይን በኩል እንድናየው በደንብ ቆንጆ ተደርጎ ተዘጋጅቷል። ብትችሉ መጽሐፉን አኒቡት ካልቻላችሁ ግን ስሙ ኦዲዮ ቡክስ ቆንጆ አድርጎ ተርኮ አዘጋጅቶላችኋል ሌላም የሰው ስንፈልግ ባጀን የተሰኘ መጽሐፍ ወ ሙሉ ጌታ ሉ ስሙ ኦዲዮ ቡክ ላይ ታገኙት አላችሁ። ይህንንም አጥፍቶ መጥፋት ስሙ ኦዲዮ ቡክ ላይ ታገኙታላችሁ። ስሙ ኦዲዮ ቡክን ደግሞ ከፕሌይ ስቶር እና አፕ ስቶር ላይ ዳውንሎድ አድርጋችሁ ቤተሰብ ሆኑን እናመሰግናለን።